በጣም እንዴት ናችሁ? ይህ አርሰናል ኢትዮፋንስ ፋንስ ነው። አርሰናልን የሚመለከት የስፖርታዊ መረጃ ወደ እናንተ የምናደርስበት ቻናል ነው። በስፖርታዊ መረጃቻችን የዝውውር ዜና እንዲሁም በአርሰናል ቤት አዲስ ኮንትራት የሚፈርሙ ተጫዎችና ከአርሰናል የሚለቁ ተጫዎች እንመለከታለን። በዝውውር ዜናችን ስንጀምር አርሰናል በክረምት የዝውውር መስኮት አጥቂና ተከላካይ እንዲሁም የመሀል ክፍሉንና የክንፍ መስመሩን ለማጠናከር ብዙ ተጫዎችን ኢላማ አድርገው እየተንቀሳቀሰ ይገኛል። ከዚህም በተጨማሪ አርሰናሎች የዴቪድ ራያ ተተኪ በረኛ ይፈልጋሉና በዚህ የክረምት የዝውውር መስኮት ሁለተኛ በረኛ ለማስፈረም ፉክክር ላይ እንደሚገኙ እየተዘገበ ይገኛል። የኢስፓይኖሉም በረኛ ጆዋን ጋርሻን ለማስፈረም ከምን ጊዜውም በላይ እየሰሩ ይገኛሉ። ተጫው አርሰናል የጆዋን ጋርሻን ዝውውር በመተው ፊቱን ወደ ወልብሱ ግብ ጠባቂ ጆሲሳ ለማዞር እያሰቡ ነው የሚል መረጃ ቴሌግራፍ እያስነበበ ይገኛል። አርሰናል ከተከላካይ ክፍል እንዲሁም ከመሃል ክፍሉን ከማጠናከር በተጨማሪ የክንፈስ መስመርና የፊት ዘጠኝ ቁጥር አጥቂ ከማስፈረም በተጨማሪ በረኛ ሊያስፈርም እንደሆነ መረጃዎች እየወጡ ይገኛሉ። ሌላው የዝውውር ዜናችን ብሪያን ሞምቤን የሚመለከት መረጃ አለን። አርሰናል በክረምት የዝውውር መስኮት የክንፍ መስመር አጥቂ ለማምጣት እየሰራ ይገኛል። ከነዚህ ውስጥም ሌሮሳኒ፣ ብሪያን ሞምቤ፣ ሮድሪጎ፣ ኒኮዌላምስ፣ ራፋኤሎ የመሳሰሉ ተጫዋቾችን በዝርዝር ውስጥ ይዞ እንደሚንቀሳቀስ ይገኛል። ኒውካስል ዩናይትድ፣ ማንቸስተር ዩናይትድ እና አርሰናል የብሬንት ፎርዱን አጥቂን ብሪያን ሞምቤን ለማስፈረም እየተፎጋገሩ ይገኛል። በአሁኑ ሰዓት አርሰናሎች ይህንን የክንፍ መስመር ተጫዋች ወደ ክለባቸው ለማምጣት እየሰሩ ይገኛሉ የቡካዮ ሳካ ተተኪ አድርገው ወደ ክለባቸው እንደ አማራጭ ሊያስፈርሙበት የሚችልበት እድል እንዳለ እየተዘገበ ይገኛል። አርሰናሎች ይህንን ተጫዋች ከማንቸስተር ዩናይትድ ለመጥለፍ እየሰሩ እንደሚገኝ መረጃዎቹ እየወጡ ይገኛሉ። ማንቸስተር ዩናይትድ ለተጫዋቹ ጥያቄ ለማቅረብ ዝግጅት ላይ መሆናቸውን ተከትሎ አርሰናል እንደ አማራጭ ወደ ክለቡ የቡካዮ ሳካ ተተኪ እንዲሁም እንደ አማራጭ የመስመር ተጫዋች አድርጎ ወደ ክለቡ ለማምጣት እየሰራ እንደሚገኝ ዘሰን እያስነበበ ይገኛል። ታማኙ የመረጃ ምንጭ የሆነው ፋብሪዚዮ ሮማኖ የብሪያን ሞምቤን ዝውውር በተመለከተ አርሰናል እውነተኛና ቀጥተኛ ፍላጎት እንዳላቸው በዘገባው እያስነበበ ይገኛል። አርሰናል የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። ሌላው ለአርሰናል ደጋፊ ጥሩ የሚባለው ዜና የዝውውር መስኮቱ ከተከፈተ ዛሬ ሶስተኛ ቀኑን አስቆጥሯል። ጁን አንድ የተከፈተው የዝውውር መስኮት ሊዘጋ ሰባት ቀናቶች ብቻ ቀርተውታል። ጁን አስር ነው የሚዘጋው የዝውውር መስኮቱ። በዚህ ሰባት ቀናት ውስጥ አርሰናል አንድ ዝውውር ይፈጽማል ተብሎ ይጠበቃል። በዚህም የፊት መስመሩን አጥቂ እንደሚያጠናክር ይጠበቃል። የቪክተር ኦጌሬሽን ወይንም ቤንጃሚን ሴስኮን ወደ ክለቡ ያመጣል ተብሎ ይጠበቃል። በብዙ አርሰናል ደጋፊ እንዲሁም በብርዙ የአርሰናል የቦርድ አባላት የሚጠበቀው ይህ ነው። ሴሽኮ ወይንም ጊዮኬሬሽ የሚለውን በቀጣይ ቅናቶች የምንመለከት ይሆናል። ቤላርቴታ በባህሪ የአንድ ለአንድ ግንኙነቶች ላይ በጣም ትኩረት የሚሰጥና ግዙፍ ተክለ ቁመናን የሚወድ አሰልጣኝ መሆኑ ይታወቃል። ስለዚህ አዲሱ አጥቂ ማሟላት ካለባቸው ወሳኝ ነጥቦች መካከል የአየር ኳስ መቻል እና የምድር ላይ አንድ ለአንድ ግንኙነቶችን ማሸነፍ የሚችል ፕረሲንግ ላይ የማይደክምና ለመልሶ ማጥቃት የሚስማማ ፍጥነት ያለውና ከሁሉም በላይ ገዳይ ወይንም ጨራሽ የሆነ አጥቂ ይፈልጋል። አሁን ላይ ደግሞ እነዚህን ነጥቦች የሚያሟላ ገበያ ላይ ያሉ ቪክቶር ግሬሽ እና ቤንጃሚን ሴስኮ ናቸው። እነኝህን ነጥቦች የሚያሟሉ ተጫዋች ናቸው። የአየር ኳስም ይችላሉ። በፊዚካሊቲም ቢባል ቪክቶር ግሬሽ በጣም የሚታወቅ ነው። በተጫዋቾች ሶስት ተጫዋቾች የማይገፋ የፊት መስመር አጥቂ ነው። የፈርናንዶ ቶሬስ አይነት ስታተስ ያለው ተጫዋች ነው። ቪክቶር ጌሬሽ ወደ አርሰናል ቢመጣ የእንግሊዝ ፕሪሚየር ልግን ለመላመድ የሚከብዱ አይመስልም። አርሰናል ቪክቶር ጌሬሽን የሚያስፈርም ከሆነ በፊዚካሊቲም ቢሆን በፊኒሽንጉ የማይታማ የፊት መስመር አጥቂ ነው። አንድ ላንድ ግንኙነቶችንም በማሸነፍ ጥሩ የሚባል አጥቄ ነው። አርሰናል ቪክተር ኦጌሬሽን የሚያስፈርም ከሆነ በክረምት የዝውውር መስኮት የሁለተኛው ፈራሚ የሚሆንበት እድል እንዳለ እየተዘገበ ይገኛል። ሌላኛው ደግሞ ሴስኮ ነው። ሴስኮ ወደ አርሰናል ቢፈርም ምን ጥቅም ይገኛል የሚለውን ተጫዋቹ በጣም ረጅም ነው። ሜትር ከ95 ቁመት ያለው ሲሆን ለሄዲንግ ኳሶች አየር ላይ ኳሶችን ለማሸነፍ በጣም ተመራጭ አጥቂ ያደርገዋል። ተጫዋቹ በጣም ቀልጣፋና ፈጣን አጥቂ ሲሆን በአውሮፓ ላይም እንግዲህ ጥሩ ብቃቱን ማሳየት ችሏል። በአርቢ ላይፕዚግ ቤት ጥሩ የውድድር አመትን እያሳለፈ ይገኛል። በዘንድሮ ዓመት ብቻ የ22 ጎል ተሳትፎ ላይ መድረስ ችሏል። በአውሮፓ ላይ ይህን ማድረግ ደግሞ ቀላል የሚባል አይደለም። ይህንንም ደግሞ ያደረገው በቦንደስ ሊጋው ደካማ የውድድር አመትን እያሳለፈ የሚገኘው አርቢ ላይብዚግ ቤት ነው ይህንን አቋም ማሳየት የቻለው። ቤንጃሚን ሴስኮ አርሰናል ከተጫዋቹ ጋር በግል ጥቅማጥቅም እንደተስማማ አንዳንድ መረጃዎቹ እየወጡ ይገኛሉ። አርሰናልና አርቢ ላይብዚግ የክለቦቹ መስማማት ብቻ እንደሚቀር መረጃዎች እየወጡ ይገኛሉ። በሴሽኮ ዙሪያ ላይ ቤንጃሚን ሴሽኮ ወደ አርሰናል የሚዘዋወር ከሆነ አርቢ ላይፕዚጎች ለተጫዋቹ የውል ማፍረሻ 80 ሚሊዮን ዩሮ እንደሚፈልጉ እየተዘገበ ይገኛል። አርሰናል ይህንን ገንዘብ የሚከፍል አይመስልም፣ ምክንያቱም ለቪክቶር ጌሬች 65 ሚሊዮን ዩሮ ከፍሎ ወደ ክለቡ ማዘዋወር ይችል ነበር። ስለዚህ አርቢ ላይፕዚጎች የቤንጃሚን ሴስኮን የዝውውር ገበያ መቀነስ ይኖርባቸዋል። አርሰናል እስከ ሰባ ሚሊዮን ዩሮ ያስፈርማል የሚል መረጃ እየወጣ ይገኛል። አርቢ ላይብዚጎች የአርሰናልን ሰባ ሚሊዮን ዩሮ የሚቀበሉ ከሆነ ተጫዋቹ ወደ አርሰናል የሚደረገው ዝውውር በፍጥነት እንደሚሆን መረጃዎቹ እየወጡ ይገኛሉ። አርሰናል ብዙሃኑ ጊዜ የጠየቀውን ተጫዋች ብዙ ክለቦች እንደሚነጠቅ እናውቃለን። በዚህ የክረምት የዝውውር መስኮት ግን ይህንን ችግር ለመፍታት ተብሎ አዲስ የስፖርቲንግ ዳይሬክተር ተሾሟል፣ አንድሪያ ቨርታ። አንድሪያ ቨርታ ለአርሰናል የስፖርቲንግ ዳይሬክተር ሆኖ ከተሾሙ በኋላ ተጫዋቾችን በማሳመን ሁኔታ ላይ እንዲሁም በአርሰናል ቤት የነበሩ ነባር ተጫዋቾችን ኮንትራት በማደስ ዙሪያ በስራ ተጠምዶ ይገኛል። አንድሪያ በርታ ወደ ክለቡ ቪክተሩ ግሪሽን ለማስፈረም ጫፍ ደርሶ ነበረ። እንደምታውቁት ሚኬል አርቴታ ደግሞ የሴስኮ አድናቂ ነው። ከሁለት አንዱ ወደ ክለቡ ለማምጣት ሚኬል አርቴታና አንድሪያ በርታ በንቃት እየሰሩ እንደሚገኝ መረጃዎች እየወጡ ይገኛሉ። አርሰናል በኩል አንድ እርግጠኛ ሆኖ መናገር የሚቻለው በዚህ ሰባት የዝውውር ቀናቶች ውስጥ አንድ ተጫዋች ወደ ክለቡ እንደሚያመጣ በብዙ የአርሰናል ደጋፊ ዘንድ ይጠበቃል። አርሰናሎችም ይህንን ስራ በከፍተኛ ሁኔታ እየሰሩ እንደሚገኝ መረጃዎች እየወጡ ይገኛሉ። ሌላው መረጃችን ሌሮሳኒን የሚመለከት መረጃ አለን። ሌሮሳኒ በሚቀጥሉት ሳምንታት ከባየር ሙኒክ ጋር ስለ ወደፊት ቆይታው ይነጋገራል ተብሏል። በዚህ የክረምት የዝውውር መስኮት ሌሮሳኒ ኮንትራቱ ባየር ሙኒክ ቤት ያበቃል እና አዲስ ኮንትራት በባየር ሙኒክ ቤት ይፈርማል አይፈርም የሚለውን እንመለከታለን። ተጫዋቹ የሰሜን ለንደን መዳረሻው እንደሆነ መረጃዎቹ እየወጡ ይገኛሉ። የዚህ ተጫዋች አርሰናልና ቶትናም ተጫዋቹን ወደ ክለባቸው ለማዘዋወር እየሰሩ ይገኛሉ። በአሁኑ ሰዓት አርሰናል እንደ አማራጭ ወደ ክለባቸው ለማምጣት ሌሮሳኒን እየሰሩ ይገኛሉ። የሌሮሳኒ ወኪል ከአርሰናል አመራሮች ጋር እየተነጋገረ እንደሆነ መረጃዎች እየወጡ ይገኛሉ። አርሰናል የክንፍ መስመር ተጫዋች ከ9 ቁጥር አጥቂ በተጨማሪ እንደሚያስፈርም ይታወቃል። ግን እንደ አማራጭ ሳኔ ይሆን ሮድሪጎ፣ ኒኮ ዊሊያምስ አልታወቁም። በአሁኑ ሰዓት ግን ሎሬሳኒን ወደ ክለቡ ለማምጣት ከወኪሉ ጋር እየተነጋገረ እንደሆነ መረጃዎቹ እየወጡ ይገኛሉ። የማይዋደዱት አርሰናልና ቶትናም ሆስፐር በሳኒ ዝውውር ላይ ከፍተኛን ስራ እየሰሩ እንደሚገኝ መረጃዎቹ እየወጡ ይገኛሉ። ቶትናም ሆስፐር ወደ ክለባቸው ሎሬሳኒን ለማዛወር እየሰሩ ይገኛሉ። አርሰናል ደግሞ ከቶትናም ይህንን ዝውውር ለመጥረፍ እየሰራ እንደሚገኝ መረጃዎቹ እየወጡ ይገኛሉ። ምናልባት በቀጣይ ቀናቶች ውስጥ አዲስ ኮንትራት በባየር ሙኒክ የማይፈርም ከሆነ ሌሮይ ሳኔ መዳረሻው የሰሜን ለንደኑ ክለብ አርሰናል ወይንም ቶትናም ስፐር እንደሆነ እየተዘገበ ይገኛል። ሌላው መረጃችን ቶማስ ፓርቲን የሚመለከት መረጃ አለን። ፓርቲ ወደ ባርሴሎና ሊዘዋወር ይችላል የሚል መረጃ እየወጣ ይገኛል። ታማኙ መረጃ ምንጭ ፋብሪዚዮ ሮማኖን ጨምሮ ዘሰን እንደሚያስነብቡ ከሆነ ባርሴሎና ቶማስ ፓርቴን ለማስፈረም ከአርሰናል ጋር ንግግር ለማድረግ መዘጋጀቱ እየተዘገበ ይገኛል። ባርሴሎናዎች የመሀል ክፍላቸውን ለማጠናከር በነፃ የዝውውር መስኮት ከአርሰናል ቶማስ ፓርቴን ለማስፈረም እየሰሩ ይገኛሉ። ሚኬል አርቴታ በሰጠው በጋዜጣዊ መግለጫው ቶማስ ፓርቴ በአርሰናል ቤት እንደሚቆይ ተናግሮ ነበረ። ሚኬል አርቴታ ቶማስ ፓርቴ ባርሰናል ቤት እንደሚቆይ ተናግሯል። አዲስ ኮንትራት ባርሰናል ቤት ቶማስ ፓርቴ የሁለት ዓመት አዲስ ኮንትራት ሊፈራረም እንደሆነ መረጃዎቹ እየወጡ ይገኛሉና ይህን ድል ተጠቅሞ ቶማስ ፓርቴን ወደ ክለባቸው ለማስፈረም እየሰሩ ይገኛሉ። በነፃ ዝውውር ወደ ክለባቸው ለማስፈረም ከአርሰናል ጋር ድርድር ለማቅረብ እንቅስቃሴ መጀመራቸው እየተዘገበ ይገኛል። ቶማስ ፓርቴን ለማስፈረም የሳውዲ ክለቦችና ባርሴሎና እንቅስቃሴ ጀምረዋል። በተለይም የስፔኑ ክለብ ባርሴሎና ከፓርቴ ወኪል ጋር ተጫዋቹን በነፃ ለማምጣት ንግግር እንዳደረገ እየተዘገበ ይገኛል። አርሰናል ተጫዋቹን ለማስፈረም ፍላጎት አለው። ቢሆንም ነገር ግን ባርሴሎና ቶማስ ፓርቴ ላይ ያለው ፍላጎት እውነተኛ መሆኑን ተከትሎ ውሉ እንዳያራዝም ጫና ለማድረግ እየሞከሩ እንደሆነ እየተዘገበ ይገኛል። ባርሴሎና ከመንጊዜውም በላይ የመሃል ክፍላቸውን ለማጠናከር በተለይም በሚቀጥለው ዓመታት ላይ ሪያል ማድሪድ ላይ ዶሚኔት አድርጎ የመሃል ክፍሉን ለመብለጥ ቶማስ ፓርቴን ወደ ክለባቸው ለማስፈረም እንቅስቃሴ ላይ መሆናቸውን መረጃዎች እያመላከቱ ይገኛሉ። አርሰናሎች የቶማስ ፓርቴን አዲስ ኮንትራት የማያስፈርሙ ከሆነ መዳረሻው የስፔኑ ክለብ ባርሴሎና እንደሆነ መረጃዎች እየወጡ ይገኛሉ። አዲስ የሁለት ዓመት ኮንትራት በአርሰናል ቤት የሚፈርም ከሆነ በዛ በአርሰናል የሚቀጥል ይሆናል። የማይፈርም ከሆነ የሳውዲ ክለብና ወደ ባርሴሎና የማቅናት እድሉ ሰፊ እንደሆነ እየተዘገበ ይገኛል። በመጨረሻ የምንመለከተው በክረምት የዝውውር መስኮት አርሰናል ጥሩ ጥሩ የሚባል ዝውውሮችን ይፈጽማል ተብሎ ይጠበቃል። በብዙ የአርሰናል ደጋፊዎች እንደሚጠበቀው የፊት መስመር አጥቂ ያስፈርማል የሚል ጉጉት ነው። አርሰናል ሶስት አጥቂ ተጫዋቾችን በዝርዝር ውስጥ አድርጎ እየተንቀሳቀሰ ይገኝ ነበር። አሌክሳንደር አይዛክ፣ ቪክተር ጊዮኬሬሽ እንዲሁም ቤንጃሚን ሴስኮ ነበሩ። ከቪክተር ጊዮኬሬሽ እና ከቤንጃሚን ሴስኮ በተጨማሪ ሌላ የክንፍ መስመር አጥቂ ወደ ክለቡ ለማምጣት እየሰራ ይገኛል። አስቀድመው ከአሌክሳንደር አይዛክ ራሳቸውን ያገለሉት አርሰናሎች ሳንደራይዛክ ዝውውር ራሳቸውን ማግለላቸውን ተከትሎ አሁን በዋነኝነት እየሰሩ የሚገኘው የኦፔሬሽንና ሴስኮ ላይ እንደሆነ መረጃዎቹ እየወጡ ይገኛሉ። ሴስኮን ወደ ክለባቸው ለማስፈረም በከፍተኛ ሁኔታ እየሰሩ እንደሚገኝና ዝውውሩ ጫፍ እንደደረሰ መረጃዎች ሁሉ እየወጡ ይገኙ ነበር። አርሰናል እንደሚታወቀው ዝውውር ላይ ማንም የማይጠብቀውን ዝውውር ነው የሚፈጽመው። እንግዲህ ጫፍ ደርሷል ሲባል በመተው እንዲሁም ዝውውሩ ምንም አይነት እንቅስቃሴ በሌለበት ሲያስፈርም እንመለከታለን። የማርቲን ዙቢመንዲ ዝውውር ካስታወሳችሁ ጫፍ ከተጫዋቹ ጋር በግል ጥቅማ ጥቅም ተስማምቶ ነበረ። ዝውውሩ ጫፍ ደርሷል ተብሎ ከተጫዋቹ ጋር ግን ተደጋጋሚ በግል ጥቅማ ጥቅም እንደተስማማ ተነገረ። ከዛ በኋላ ከጥቂት ቀናቶች በኋላ እንግዲህ ከሶስትና አራት ሳምንታት በኋላ ዝውውሩ ይፋ ሆነ ማለት ነው ከክለቡ ጋር በስልሳ ሚሊዮን ዩሮ ዝውውሩን መጨረስ ችሏል። አርሰናል አሁንም የቤንጃሚን ሴሽኮ ዝውውር የተቃረበ ይመስላል። ለዚህም ምክንያት ከተጫዋቹ ጋር ከወኪሉ ጋር እንደ ድርድር እንዳደረጉ መረጃዎቹ እየወጡ ይገኛሉ። በጥቅማ ጥቅም ሁኔታም ከተጫዋቹ ጋር እንደተስማሙ መረጃዎቹ እየወጡ ይገኛሉ። ሴሽኮ ወደ አርሰናል የሚሉ የተለያየ ሚዲያዎች እያስነበቡ ይገኛሉ። በአሁኑ ሰዓት ዮኮሬሽ ላይም ፍላጎት አለው አርሰናል በአሁኑ ሰዓት ግን የሴሽኮ ዝውውር ላይ በንቃት እየሰራ እንደሚገኝ መረጃዎቹ እየወጡ ይገኛሉ። ቤንጃሚን ሴሽኮ ወደ አርሰናል የሚፈርም ከሆነ አርቢ ላይፕዚኮች ለተጫዋቹ ማፍረሻ 80 ሚሊዮን ዩሮ እንደሚፈልጉ እየተዘገበ ይገኛል። አርሰናል ይህን የውል ማፍረሻ ይከፍላል አይከፍልም የሚለውን በሚቀጥሉ ቀናቶች ውስጥ እንመለከታለን። ዋናው ከተጫዋቹ ጋር መስማማቱ ነው። ከወኪሉም ጋር ተስማምቷል፣ ድርድር እንዳደረገ መረጃዎቹ እየወጡ ይገኛሉ። አሁን የሚቀረው አርሰናልና አርቢ ላይብዚክ በተጫዋቹ የውል ማፍረሻ ዙሪያ በዝውውሩ ገንዘብ መስማማት ብቻ ነው የሚጠበቅባቸው። በዝውውሩ ገንዘብ የሚስማሙ ከሆነ ተጫዋቹ ቀጥታ ወደ አርሰናል የሚደረገው ዝውውር በፍጥነት እንደሚከናወን እየተዘገበ ይገኛል። ቤንጃሚን ሴሽኮ ለአርሰናል የሚፈርም ከሆነ ረጅም የፊት መስመር አጥቂ ማስፈረማቸውን ተከትሎ ለአርሰናል የአየር ኳሶችን በማሸነፍ እና ተጫዋቹ በጣም ቀልጠፍና ያለው ተጫዋች በመሆኑ ለአርሰናል እንዲሁም ፊት ላይ የሚያገኘውን አንድ ለአንድ ግንኙነቶችን በማሸነፍ ፊት ላይ በመጨረስ ጥሩ የሚባል አጥቂ ነው አርሰናል ለአርሰናል ቤንጃሚን ሴሽኮ የሚፈርም ከሆነ ጥሩ ግልጋሎትን ይሰጣል ተብሎ ይጠበቃል። ሌላኛው ቪክቶር ዮኬሬሽ ነው። አርሰናል የዮኬሬሽን ዝውውር ባለፈው ከቤንጃሚን ሴሽኮ ዝውውር አስቀድሞ እንቅስቃሴ ላይ ነበሩ። የአርሰናል የስፖርቲንግ ዳይሬክተር አንድራ ቪክቶር ዮገሬሽ ወደ ክለቡ ቢመጣ እንዲሁም የአርሰናል የቦርድ አባላት ዮገሬሽ ወደ ክለባቸው ቢመጣ በጣም የሚፈልጉት አጥቂ ነው። ሚኬል አርቴታ ግን አይኑን ወደ ሴሽኮ ያዘነበለ ይመስላል። ቪክቶር ዮገሬሽን አርሰናል የሚያስፈርሙ ከሆነ የፈርናንዶ ቶሬስ አይነት ስታተስ ያለው አጥቂ ነው። በፊዚካሊቲም የማይገፋ ተጫዋችና በፊኒሽንጉም የማይታማ ተጫዋች ነው። አንድ ለአንድ ግንኙነቶችን በማሸነፍ ድሪቢሊንግን በማድረግ የማይታማ ተጫዋች ነው። አርሰናል ይህን ተጫዋች የሚያስፈርሙ ከሆነ ለፕሪሚየር ሊጉ የሚመጥን አጥቂ ይመስላል። ምክንያቱም ፊዚካሊቲ ላይ በጣም ተመራጭ የፊት መስመር አጥቂ ነው። እንደምታውቁት የእንግሊዝ ፕሪሚየር ሊግ ተከላካዮቹ በጣም ፊዚካሊቲ የሚጠይቁ ናቸው። ስለዚህ ይህንን ደግሞ ሊጋፋ የሚችልልን ተጫዋች ቪክተር ዮጌሬሽ ይመስላል። እንግዲህ በሚቀጥሉ ቀናቶች ውስጥ የሁለቱን ዝውውር እንቅስቃሴ ላይ እንደሚገኝ አርሰናል እየተመለከት ነው እንገኛለን። በአሁኑ ሰዓት ግን አርሰናል ቪክተር ዮጌሬሽ እና በቤንጃሚን ሴስኮ ዝውውር ላይ ሌላ ክለብ እንደማይቀናቀነው ግልጽ ነው። በአሁኑ ሰዓት ሌላ ክለብ የሚቀናቀነው ቢመጣ ኖሮ አርሰናል አስቀድሞ የሚፈልገውን አንዱን ተጫዋች እንደሚያስፈርም ይጠበቃል። በአሁኑ ሰዓት ግን ሴስኮ ላይ ፊቱን ያዞረ ይመስላል። አርሰናል ቤንጃሚን ሴስኮ ወደ አርሰናል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በስፋት መውጣቶቸውን ተከትሎ አርሰናል እዚህ ዝውውር ላይ በንቃት እየሰራ መሆኑን የሚያመላክት ይመስላል። በክረምት የዝውውር መስኮት የፊት መስመር አጥቂ ከማስፈረም በተጨማሪ አርሰናል የክንፍ መስመር አጥቂ ለማስፈረም እንቅስቃሴ ላይ መሆኑን እየተዘገበ ይገኛል። ይህንንም የሚያደርግበት ምክንያት የቲም ስፕሪቱን ለመገንባት ሲባል ነው። ምክንያቱም የቡካዮሳካ ጉዳት ላይ ቢሆን የእሱ ተተኪ ኤታን ነዋሪን ያለው ኤታን ነዋሪ ጥሩ አቋም ላይ ባይሆን የእሱ ተተኪ ደግሞ እንደ ብሪያን ሞምቤ ሎሮሳኔ የግራ መስመር የክንፍ መስመር ተጫዋቾችን ወደ ክለቡ ለማምጣት እየሰራ ይገኛል። እንዲሁም በቀኝ በኩል ማርቲኔሊና ሊያንድሮ ትሮሳርድ ሁለቱም አቋማቸው ቢወርድና አንደኛው በጉዳት ለቲሙ ግልጋሎት ባይሰጥ የቀኝ መስመር የክንፍ መስመሩን ለማጠናከር እንደ ሮድሪጎ ኒኮ ዊሊያምስ የመሳሰሉ ተጫዋቾችን ወደ ክለቡ ለማምጣት እየሰራ እንደሆነ መረጃዎቹ እየወጡ ይገኛሉ። የክንፍ መስመሩን ለማጠናከር ሁለት የክንፍ መስመርና አንድ የፊት ዘጠኝ ቁጥር ጨራሽ አጥቂ ሊያስፈርም እንደሆነ መረጃዎቹ እየወጡ ይገኛሉ። የሚሳካለት ከሆነ በረኛም እንደሚያስፈርም መረጃዎቹ እየወጡ ይገኛሉ። አርሰናል በክረምት የዝውውር መስኮት ቲም ስፕሪቱን ለመገንባት አጠቃላይ ለዋንጫ ተፎካካሪ አድርጎ እንዲሁም ዋንጫ ለማንሳት አሪፍ ቲም ለመገንባት የፊት መስመሩን አጥቂ ለማጠናከር ሶስት ተጫዋቾችን በፊት መስመር ላይ ለማስፈረም እንቅስቃሴ ላይ መሆኑን መረጃዎቹ እየወጡ ይገኛሉ። እንዲሁም የዴቪድ ራያ ተተኪ በረኛ ለማስፈረም ጋርሻን፣ እንዲሁም የወልቭሱን ግብ ጠባቂ ለማስፈረም እንቅስቃሴ ላይ መሆኑ ይታወቃል። እንዲሁም አንድ የግራ መስመር ተከላካይ እንደሚያመጣ እየተዘገበ ይገኛል። የቶማስ ፓርቲን የቶማስ ፓርቲ እና የዲክላን ራይስ እና ማርቲን ዙቢመንዲ አንድ ተተኪ አድርጎ ዲፌንስ ሚድፊልደር ያስፈርማልም የሚል መረጃ እየወጣ ይገኛል። አርሰናል ግን በአሁኑ ሰዓት ከምንጊዜውም በላይ እና ከማንኛውም ታይም በከፍተኛ ሁኔታ እየሰሩት የሚገኘው የዴቪድ ራያ ተተኪ በረኛ ወደ ክለቡ ማስፈረም እና የዘጠኝ ቁጥር ጨራሽ አጥቂ ማስፈረም ነው። ከዛ በተጨማሪ አንድ የክንፍ መስመር አጥቂ ማስፈረም ነው። እነዚህን ሶስት የበረኛና የፊት መስመር አጥቂ እንዲሁም የክንፍ መስመር አጥቂ ለማስፈረም ከምን ጊዜውም በላይ እየሰሩ እንደሚገኝ መረጃዎቹ እየወጡ ይገኛሉ። ምናልባት በቀጣይ ቀናቶች ውስጥ አርሰናል ከእነዚህ ከሶስቱ ሁለቱን ይፈጽማል ተብሎ ይጠበቃል። የፊት መስመር አጥቂና የክንፍ መስመር አጥቂ ወደ ክለቡ ያስፈርማል ተብሎ ይጠበቃል። በአሁኑ ሰዓት ግን አርሰናል ከምን ጊዜውም በላይ እየሰራ የሚገኘው አንድና አንድ አማራጭ የሌለው የቪክቶር ጌሬሽና የቤንጃሚን ሴሽኮ ዝውውር ላይ በንቃት እየሰራ ይገኛል። ከሁለት አንዱ ወደ ክለቡ በሚቀጥሉት ቀናቶች ውስጥ ያስፈርማል የሚል ይጠበቃል። ታማኙ የመረጃ ምንጭ ፋብሪዚዮ እንዳስነበበው ከሆነ የቤንጃሚን ሴስኮ ያለቀለት ይመስላል የሚል መረጃ እያስነበበ ይገኛል። በቀጣይ ቀናቶች የምንመለከተው ይሆናል። ይህንን ዝውውር በተመለከተ በሚቀጥለው 25 26 የውድድር ዓመት ጠንካራ ሆኖ ለመቅረብ አርሰናል ሙሉ ቲም ስፒሪቱን ለመገንባት ሲባል ብዙ ተጫዋቾችን ምልመላ እያደረገ ይገኛል። ዝውውር መስኮቱ ከተከፈተ ሶስት ቀናት ሆኖታል። ሊዘጋ ሰባት ቀናቶች ቀርቶታል። በዚህ ሰባት ቀናቶች ውስጥ አርሰናል አንድ ተጫዋች ወደ ክለቡ እንደሚያመጣ ይጠበቃል። ዛሬ የዘላቸው የመጣ ነው። አርሰናልን የሚመለከቱ የስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። በሌላ አዲስ አርሰናልን በሚመለከት የስፖርታዊ መረጃዎች እስከምንመለስ ድረስ በያላችሁበት ሰላም ሁኑ። ለቻናላችን አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ የስፖርት ጥንቅር እስከምንመለስ ድረስ በያላችሁበት ሰላም ሁኑ።